ክቡራን ተመልካቾቻችን እንደምሰነበታችሁ፣ ሳምንታዊ የወቅታዊ ጉዳይ መርሐ ግብራችን ነው። በዛሬው የወቅታዊ ጉዳይ መርሐ ግብራችን በተለይ በዚህ በያዝነው ሳምንት የእመቤታችን የቅድስት ድንግል ማርያም ዓመታዊ ክብረ በዓል በሚከበርበት በመላው ኢትዮጵያውያን ዘንድ አስደንጋጭ ዜና ተሰምቷል። ያንን መሰረት አድርገን ቆይታ ነው የምናደርገው። እንግዲህ በሰሜን ሸዋ ሀገር ስብከት በምንጃር ሸንኮራ ወረዳ በአረርቲ ከተማ በምትገኘው የደብረ ገነት ቅድስት ማርያም ቤተ ክርስቲያን ውስጥ አንድ የተከሰተ ጉዳት በርካታ ምዕመናን በቤተ ክርስቲያን የሚገኙ ሕይወታቸውን አጥተዋል። ሌሎችም ደግሞ በአካል ጉዳትና መጠነኛና ከፍተኛ ጉዳት የደረሰባቸው ወገኖቻችንም ዜና የተሰማበት ያው ሰበር ዜና ነውና፣ በዚህ ዙሪያ ከተለያዩ አካላት የመጡ መግለጫዎች አሉ። ከዛም በተጨማሪ ከቅዱስ ሲኖዶስ ብፁዓን አበው ሊቃነ ጳጳሳትም የተሰጧቸው መግለጫዎች፣ እነሱን ይዘን መጋቤ ምሥጢር ሳህሉ አድማሱና እኔም ጌታቸው በቀለ ይዘን ቀርበናል። ከኛ ጋር እንድትሆኑ እንጋብዛለን። መጋቢ ምሥጢር እንግዲህ ምናልባት አሳዛኝም አስደንጋጭም ዜና ነው የተሰማ ነው። በተለይ መስከረም 21 እንግዲህ የእመቤታችን ብዙኃን ማርያም በመላው ኢትዮጵያ በሚከበርበት ሰዓት በዓሉን እያከበርን በደስታ ላይ ደግሞ እንደዚህ አይነት ሀዘን የተሰማበት ሁኔታ ነው። በተለይ በደብረገነት ቅድስት ቅድስት ማርያም ቤተክርስቲያን ውስጥ የደረሰው የህንፃ ቤተ ክርስቲያን ዕድሳት የመወጣጫ ተደርምሶ የብዙዎች ህይወት አልፏል። እንግዲህ እነዚህ ምእመናን ህይወታቸው ያለፈው ጠዋት ከቤታቸው ሲወጡ ቤተ ክርስቲያን ሄደው ተሳልመው በረከት አግኝተው ለመምጣት ከዛም በተጨማሪ በቤተክርስቲያን ውስጥ እየተሰራ ያለውን የቤተ ክርስቲያኗን ስራ አይተው እንግዲህ የግላቸውን የየራሳቸውን አስተዋጽኦ በሚያደርጉበት ሰዓት ነው እንደዚ አይነት አስደንጋጭ ዜና የተሰማው። ይህን ተመከትሎም በመላው ኦርቶዶክሳውያን ዘንድ ሀዘኑ በአንድ በኩል በዓል እያከበር በተጓዳኝ ደግሞ ከፍተኛ ሐዘን ውስጥ ነው ያለ ነውና፣ እንግዲህ ወደ መልእክቶቹም በርካታ መልእክቶች ናቸው። ሁሉንም በአንድ አስስ የተወሰኑት እንመለከታለን። ወደ መልእክቶቹ ከመሄዳችን በፊት መጋቢ ምስጢር ሳሉ እንደ ሰሙር ሶስ ምን ተሰማዎት? ምን ይላሉ በዚህ ጉዳይ ላይ? ትልቅ ሐዘን ነው እየተሰማኝ። እንግዲህ በአጠቃላይ የዛሬው ወቅታዊ ዝግጅታችን የሰበር ወቅታዊ ወይም ደግሞ የአደጋ ወቅታዊ ብለን የምንጠራው ነው። አሁን እንደተገለጸው በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ ወረዳ አረርቲ ቅድስት ደብረገነት ቅድስት ማርያም ቤተ ክርስቲያን የተከሰተ አደጋ ነው። ቤተ ክርስቲያኗን እግዚአብሔር ፈቅዶልኝ አንድ ሁለት ጊዜ አይቻለሁኝ። ህንፃ ቤተ በአካባቢው ማህበረሰብ የሚገነባ ነው። በገጠሩ አካባቢ ያሉ ክርስቲያኖች ከሚያርሱት ከአዝመራው አስራት በኩራታቸውን እየሰጡ ከተማ ውስጥ ያሉት ደግሞ በየጊዜው ባዛር እየሰሩ ምሳቸውን ቢያንስ ለአንድ ሳምንት ለ ለአስራ አምስት ቀን እዛው እየተመገቡ ባዛሩ ከዛ በሚገኘው ትርፍ የሚገነባ ጥራቱን የጠበቀ እጅግ በጣም ዘመናዊ ቤተ ክርስቲያን ነው። እንግዲህ ያው የታወቀ ነው፣ ፈተና ይበዛል ጥሩ ነገር ሲኖርና ይህንን አስደንጋጭ መርዶ ሰምተናል። እንግዲህ እዚህ ወቅታዊ ለመግባትም የተገደር ነው። በአጠቃላይ ከቅዱስ ሲኖዶስ ጀምሮ ብፁዕ ጠቅላይ ስራ አስኪያጃችንም እንደዚሁም ደግሞ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀሌምንጦስም እንደዚሁም የቴሌቪዥን ድርጅታችን ሊቀጳጳስ ብፁዕ አቡነ ማቴዎስ እንደዚሁም ደግሞ የብፁዕ አቡነ ሩፋኤልም የመንግሥትም የኮሚኒኬሽን ጽሕፈት ቤት እንደዚሁም ደግሞ የሸንኮራ ወረዳ ፖሊስ ጽሕፈት ቤት ሐዘን የሐዘን መግለጫ ሰጥተዋል። የሐዘን መግለጫ ያልሰጠ የለም። ነገር ግን እነዚህን መረጥ መረጥ አድርገን ወደ ምእመናን ለማድረስ ያህል ነውና እንግዲህ የመጀመሪያው የቅዱስ ሲኖዶስ ነው፣ ልታሰማ ትችላለ። እንግዲህ መጋቢ ሚኒስትር እንዳሉት ነው መግለጫዎቹ አስደንጋጭም አሳዛኝም ናቸው። የደረሰው ክስተት እንግዲህ ሰው ከቤቱ በሰላም ወጥቶ ክብረ ባህል አክብሬ በረከት አግኝቼ ወደ ቤቴ መለሳለሁ ባሉበት ሰዓት ይሄ ነገር መከሰቱ ያስደነግጣልም ያሳዝናልም። እንግዲህ ሁሉ ነገር በእግዚአብሔር ፈቃድ የሚሆን ነገር ስለሆነ እነዚህን በተመለከቱ መላው ኢትዮጵያውያንም ሀዘናቸውን ገልጿል። ስቱዲዮ እስከገባንበት ሰዓት ድረስ እኛ እጅ ላይ ያሉት መግለጫዎች እንመለከታለን። እንግዲህ ከነዚህ መግለጫዎች የምንጀምረው ከመጀመሪያው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የተሰጠ መግለጫ ነው። እኔ እጅ ያለው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከቅዱስ ሲኖዶስ የተሰጠ የሀዘን መግለጫ ይላል። ይህ መግለጫ እንደ ርዕስ አድርጎ የጀመረው ሁለተኛው ሞት በእነርሱ ላይ ስልጣን የለውም በሚል ርዕስ የዮሐንስ ራእይ ምዕራፍ 20 ቁጥር 6 መነሻ ነው የሚያደርገው። መስከረም 21 ቀን 2018 ዓ ምት ከጠዋቱ 1 ሰዓት ከ45፣ በሰሜን ሸዋ ሀገር ስብከት በምንጃር ሸንኮር ወረዳ በአረርቲ ከተማ በምትገኘው የደብረ ገነት ቅድስት ማርያም ቤተክርስቲያን አመታዊውን የቅድስት ድንግል ማርያም ክብረ በዓል ለማክበርና አዲስ የተሰራ ያለውን ህንፃ ቤተ ክርስቲያን በመጎብኘት ላይ የነበሩ ወገኖቻችን የህንፃ ቤተ ክርስቲያኑ ርብራብ ተደርምሶ ህይወታቸው በማለፉና ና የአካል ጉላት በመድረሱ ቅዱስ ሲኖዶስ ጽፈት ቤት የተሰማውን ሐዘን ጥልቅ ነው። ምንም እንኳን የምንወዳቸው የመንፈስ ቅዱስ ልጆቻችን ባልተጠበቀ ሁኔታ በስጋ ከእኛ መለየታቸው የሚያስደነግጥና የሚያሳዝን ቢሆንም ከሞተ ስጋ አስቀድሞ የሚኖረው ህይወት አለም ህሊናቸውን ለእግዚአብሔር ዙፋን አድርገው በቤቱ የኖሩት ሁሉ በስጋቸው ቢሞቱም ሁለተኛው ሞት በእነርሱ ላይ ስልጣን እንደሌለው ስናስብ እንጽናናለን። በመሆኑም በቤተ መቅደሱ እያመለኩ የመቤታችን የቅድስት ድንግል ማርያም በዓል እያከበሩ ባሉበት በደረሰው ድንገተኛ አደጋ ከመካከላችን ያጣናቸው ወገኖቻችን፣ ቅዱስ ዮሐንስ በራዩ እንደነገረን ከድካማቸው አርፈው ከእርሱ ጋር ለዘላለም የሚነግሱ መሆናቸውን ያለ ጥርጥር እናምናለን። በመጨረሻም በአደጋው ምክንያት ለሞቱት ወገኖቻችን እግዚአብሔር አምላክ እረፍተ ነፍስ እንዲሰጣቸው ለቤተሰቦቻቸው ሁሉ መጽናናቱን እንዲያድላቸውና አካላዊ ጉዳት ለደረሰባቸው ወገኖቻችንም ፍጹም ፈውስን ሰጥቶ ወደ ተሟላ ጤንነታቸው እንዲመልስልን እንመኛለን ይላል የቅዱስ ሲኖዶስ መግለጫ። መጋይ ሚስተር ነው፣ እውነት ነው። ሌላው ደግሞ ሁለተኛው መግለጫ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት የመስቀያ ኅዙናን መድኃኔዓለም ገዳም የበላይ ኃላፊ ሊቀ ጳጳስ መልእክት አስተላልፈዋል። እንግዲህ ብፁዕነታቸው በጠዋቱ ክፍለ ጊዜ በመናገሻ ማርያም በዓል ሲያከብሩ አርፍደዋል። ከዚያም ደግሞ ከሰዓት ደግሞ በዚህ በመንበረ ጸባኦት ቅድስት ስላሴ ካቴድራል በሞተ ስጋ ከመካከላችን የተለዩት መጋቢ ስርዓት ሁንዴሳ ጎሴ እዛ መቃብር ላይ ተገኝተው ነው ያን ደግሞ ሌላ ተጨማሪ መርዶ በመስባት መልእክታቸውን ያስተላለፉት። ብፁዕነታቸው አጠር ያለ መልእክት ነው ያስተላለፉት። እንግዲህ ብፁዕ አቡነ ሳዊሮስ ምንድነው ያሉት? በአረርቲ ደብረገነት ቅድስት ማርያም ለግንባታ የተሰራ ርብራብ እንጨት ተደርምሶ ህይወታቸውን ባጡ ምእመናን የተሰማቸውን ጥልቅ ሀዘን ገልጸዋል። ብፁነታቸው በአደጋው ህይወታቸውን ያጡ ወገኖቻችን የቅዱሳን አምላክ ነፍሳቸውን በደጋጎቹ ቅዱሳን አባቶቻችን አጠገብ ያሳርፍልን። ጉዳት ደርሶባቸው በጤና ጣቢያ እና በሆስፒታል በሕክምና ለሚገኙ ወገኖቻችን ፈጣሪ በምሕረቱ እንዲጎበኛቸው እንጸለያለን በማለት ብፁነታቸውም መልእክታቸውን የሀዘን መልእክታቸውን አስተላልፈዋል። ሌላው እኔም ጋ ያለው የሀዘን መግለጫ በተለይ ጉዳት በደረሰበት በዚሁ በሰሜን ሸዋ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ ቀሌምንጦስም እንደዚሁ የሐዘን መግለጫ አስተላልፈዋል። ሐዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናትና የከተማ ምእመናን ብቻ ሳይሆን የመላው ኦርቶዶክሳውያን ሐዘን ነው። ነው የሚለው በርስ ሲጀምር ብፁዕ አቡነ ቀሌሜንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በአረርቲ ደብረገነት ቅድስት ማርያም ርብራብ እንጨት ተደርምሶ ህይወታቸውን ላጡ ምእመናን የተሰማቸውን ጥልቅ ሐዘን የገለጹበት መግለጫ ነው። እንዲህ ይላል። ብፁዕ አቡነ ቀሌሜንጦስ በጠቅላይ ቤተ ክህነት የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በዛሬው በአረርቲ ደብረገነት ቅድስት ማርያም ርብራብ እንጨት ተደርምሶ ህይወታቸውን ላጡ ምእመናን የተሰማቸውን ጥልቅ ሐዘን ገልጸዋል። የቤተ ክርስቲያኑ ግንባታ ተጠናቆ ምርቃቱን በጉጉት እየጠበቅን ባለበት ይህ አስከፊ ሐዘን በመከሰቱ ጥልቅ ሐዘን ተሰምቶናል ብለዋል። ሐዘኑ የአረርቲ ደብረገነት ማርያም አገልጋይ ካህናትና የከተማዋ ምዕመናን ብቻ ሳይሆን የመላው ኦርቶዶክሳዊያን ሐዘን ነው። በደረሰው ጉዳትም ልባችን ተሰብሯል ያሉት ብፁዕነታቸው ለካህናቱና ለሕዝቡ ለሕዝበ ክርስቲያኑ መጽናናትን ተመኝተዋል። በአደጋው ሕይወታቸውን ያጡ ወገኖቻችን የቅዱሳን አምላክ ነፍሳቸውን በደጋጎች ቅዱሳን አባቶቻችን አጠገብ ያሳርፍልን። ጉዳት ደርሶባቸው በጤና ጣቢያና በሆስፒታል በሕክምና ለሚገኙ ወገኖቻችን ፈጣሪ በምሕረቱ እንዲጎበኛቸው እንጸልያለን ብለዋል። በድጋሚም ለሁሉም ወገኖቻችን እግዚአብሔር አምላክ ብርታቱን መጽናቱን እንዲሰጠን እንመኛለን ሲሉ ብፁዕነታቸውን መልእክታቸውን አጠቃለዋል። አመሰግናለሁ። መምህር ጌታቸው። እኔ ጋር ደግሞ የብፁዕ አቡነ ማቴዎስ የመገናኛ ብዙኃን ስርጭት ድርጅት አገልግሎት የአፋን ኦሮሞ መገናኛ ብዙኃን ቴሌቪዥን ማሰራጫ ድርጅት የበላይ ኃላፊ የምስራቅና ሰሜን አፍሪካ ህጉረ ስብከት ሊቀ ጳጳስ የሀዘን መግለጫ ወይም መልእክት ነው የደረሰኝ በዛሬ ሁለት በሰሜን ሸዋ ሀገረ ስብከት በአረርቲ ደብረገነት ቅድስት ማርያም ለግንባታ ስራ ርብራብ እንጨት ተደርምሶ የመንፈስ ቅዱስ ልጆቻችን ህይወታቸውን ማጣታቸውንና የአካል ጉዳት መድረሱን በሰማነው ዜና ከፍተኛ ድንጋጤና ሐዘን ተሰምቶናል። በአደጋው ህይወታቸውን ያጡ ወገኖቻችን የቅዱሳን አምላክ ነፍሳቸውን በደጋጎቹ ቅዱሳን አባቶቻችን አጠገብ ያሳርፍልን። ጉዳት ደርሶባቸው በጤና ጣቢያና በሆስፒታል በሕክምና ለሚገኙ ልጆቻችን ፈጣሪ በምህረቱ እንዲጎበኛቸው እንጸለያለን፣ በማለት ብፁዕ አቡነ ማቴዎስም መልእክት አስተላልፈዋል። እንግዲህ በርካታ ብፁዓን አባቶቻችን ስቱዲዮ እስከገባን ድረስ መልእክቶቻቸውን የሀዘን መልእክቶቻቸውን እያስተላለፉ ናቸው። እኔም ጋር አሁን በቅርቡ እንደደረሰን ብፁዕ አቡነ ሩፋኤል የጋምቤላ ክልልና የደቡብ ሱዳን፣ የቤንሻንጉል ክልል፣ የምዕራብ ወለጋ፣ የምስራቅ ወለጋ የሆሮ ጉዱሩና የቄለም ወለጋ ሀገረ ስብከት ሊቀ ጳጳስም የኃዘን መግለጫቸውን ልኳል። እንደሚከተለው አቀርባለሁ። በዛሬው ዕለት በቄለም ወለጋ ሀገረ ስብከት አንፊሎ ወረዳ የኤንኤችኤ ቅድስት ማርያም ቤተክርስቲያን ቡራኬና የብዙሃን ማርያም በዓል እያከበርን በነበረበት ወቅት በሰሜን ሸዋ ሀገረ ስብከት በአረርቲ ደብረገነት ቅድስት ማርያም ለግንባታ የተሰራ ረብራብ እንጨት ተደርምሶ የመንፈስ ቅዱስ ልጆቻችን ህይወታቸውን ማጣታቸውን እና የአካል ጉዳት መድረሱን መርዶ በመስማታችን ድንጋጤና ሀዘን ተሰምቶናል በአደጋው ህይወታቸውን ያጡ ወገኖቻችን የቅዱሳን አምላክ ነፍሳቸውን በደጋጎች ቅዱሳን አባቶቻችን በአብርሃም በይስሐቅ በያዕቆብ አጠገብ ያሳርፍልን ጉዳት ደርሶባቸው በህክምና ለሚገኙ ወገኖቻችንም ፈጣሪ በምሕረቱ እንዲጎበኛቸው እንጸልያለን ሲሉ ብፁዕ አቡነ ሩፋኤልም መልእክታቸውን አስተላልፈዋል አመሰግናለሁ መምህር ጌታቸው። አሁን ደግሞ ኔጂ የሚገኘው የኢትዮጵያ ሃይማኖት ተቋማት ጉባኤ የኃዘን መግለጫ ነው። የኢትዮጵያ ሃይማኖት ተቋማት ጉባኤ በዛሬው ዕለት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በሰሜን ሸዋ ሀገረ ስብከት በምንጃር ሸንኮራ አረርቲ ደብረገነት ቅድስት ማርያም ቤተክርስቲያን ለህንፃ ቤተ ክርስቲያን ግንባታ የተሰራ የእንጨት ርብራብ በመደርመሱ ምክንያት የበርካታ ሰዎች ህይወት ማለፉንና በርካቶችም የአካል ጉዳት እንዳጋጠማቸው የሰማነው በታላቅ ድንጋጤና ሀዘን ነው ነው የሚለው። በዚህ ድንገተኛ አደጋ ምክንያት የበርካቶች ህይወት በማለፉና ከፍተኛ ጉዳት በመከሰቱ የተሰማንን ጥልቅ ሀዘን ከልብ እንገልጻለን። ይህ ድንገተኛ አደጋ ለተከሰተባት የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አባቶች፣ መሪዎችና ለመላው ማህበረ ምዕመናን በሙሉ በተለይም ለአረርቲ ደብረገነት ቅድስት ማርያም ቤተክርስቲያን አገልጋዮች ለሟቾችም ቤተሰቦችና ወዳጆች ፈጣሪ የልብ መጽናናትና ጽናት እንዲሰጥልን ከልብ እንመኛለን ብለዋል። የሃይማኖት ተቋማት በዚሁ አደጋ ምክንያት የአካል ጉዳት ደርሶባቸው በሕክምና ማዕከላት የሚገኙ ወገኖቻችን በሙሉ ፈጣን ፈውስ አግኝተው ቶሎ እንዲያገግሙ ፈጣሪን እንማጸናለን ያሉት በመጨረሻም እንዲህ ያለ ድንገተኛ አደጋ ሲከሰት መተጋገዝና መደጋገፍ ሃይማኖታዊ ግዴታችንና ኢትዮጵያዊ ባህላችን በመሆኑ ሁላችንም ጉዳት የደረሰባቸውን አካላት በሙሉ በማጽናናትና በመደገፍ ከጎናቸው እንድንቆም በፈጣሪ ስም ጥሪያችንን እናቀርባለን በማለት የሃይማኖት ተቋማት ጉባኤ የኃዘን መግለጫ አስተላልፏል። እንግዲህ መጋቤ ምሥጢር እንደ ተከታተል ነው እንዳቀረብ ነው። የቤተ ክርስቲያን አባቶች የሃይማኖት አባቶች ቅዱስ ሲኖዶስ ብቻ ሳይሆን የመንግስት አካላትም በተለይ በደረሰው አደጋ የተሰማቸውን ሀዘንም ገልጸዋል። ከዚህ ቀጥሎ የመንግስት ኮሚኒኬሽን ያወጣውን የሀዘን መግለጫ አቀርባለሁ። በግንባታ መወጣጫ መደርመስ አደጋ በደረሰው ጉዳት መንግስት ሀዘኑን ገለጸ። በአማራ ክልል ሰሜን ሸዋ ዞን አረርቲ ከተማ አስተዳደር በአረርቲ ማርያም ቤተ ክርስቲያን በግንባታ መወጣጫ መደርመስ አደጋ የሰዎች ሕይወት አልፏል። የመንግስት ኮሚዩኒኬሽን አገልግሎት በአደጋው ህይወታቸውን ያጡ ከባድና ቀላል የአካል ጉዳት የደረሰባቸው በርካታ ሰዎች መኖራቸውን ጠቅሶ በደረሰው ጉዳት ማዘኑን ገልጿል። አገልግሎቱ ባስተላለፈው የሀዘን መግለጫ መልእክት ለተጎጂ ቤተሰቦች መጽናናትን እንዲሁም በሕክምና ላይ ለሚገኙት በፍጥነት ማገገምን ተመኝቷል። ኢትዮጵያ በሁለንተና ግንባታ ላይ መሆኗን ጠቅሶ ከትልልቅ ግድቦች ጀምሮ እስከ አነስተኛ የግለሰብ ቤት አጥር ድረስ ያሉ ግንባታዎች ሲሰሩ ደህንነትን ቅድሚያ መስጠት አስፈላጊ መሆኑንም ነው አገልግሎቱ ያስገነዘበው። በግንባታ ቦታዎች ላይ የሚደረጉ ጉብኝቶችም የስራ ላይ የደህንነት ምሮዎችን እንዲጠብቁ ማድረግ እንደሚገባም አሳስበዋል። ቀጣይ፣ በእርስዎ እጅም ሌላ ምን አለ? አሁንም የምንጃር ሸንኮራ ወረዳ ፖሊስ ነው። አሁን ደግሞ የሐዘን መግለጫ ያስተላለፈው እንግዲህ በሁሉም እስካሁን በተመለከትናቸው ናቸው መልእክታት፣ የሟቾች ቁጥር አልተጠቀሰ፣ ምክንያቱም በትክክል ማወቅ መረዳት የሚችለው እዛው ቦታ ያለው ስለሆነ አልተጠቀሰም። ግን አጠቃላይ በተደረገው ወይም ደግሞ በደረሰው ጉዳት ሐዘናቸውን ገልጸዋል ተቋማቱ። የምንጃር ሸንኮራ ወረዳ ፖሊስ ደግሞ ቁጥር አስቀምጧል። የ30 ሰዎች ሕይወት ማለፉን የምንጃር ሸንኮራ ወረዳ ፖሊስ ጽሕፈት ቤት አስታወቀ ነው የሚለው በሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ በግንባታ ላይ በሚገኘው የአረርቲ ማርያም ቤተ ክርስቲያን በደረሰው አደጋ የ30 ሰዎች ሕይወት ማለፉን የምንጃር ሸንኮራ ወረዳ ፖሊስ ጽሕፈት ቤት አስታውቋል። የፖሊስ ጽፈት ቤት አዛዥ ዋና ኢንስፔክተር አህመድ ገበየሁ የአደጋው ምክንያት ለቤተ ክርስቲያኑ ህንፃ ግንባታ በተሰራ የእንጨት መወጣጫ ርብራብ ላይ መሸከም ከሚችለው በላይ ሰዎች ለጉብኝት በመውጣታቸው ነው ብለዋል። በአደጋው የ ሰላሳ ሰዎች ህይወት ወዲያውኑ አልፏል ነው ያሉት። ከ ሁለት መቶ በላይ ሰዎች ከቀላል እስከ ከባድ ጉዳት የደረሰባቸው ሲሆን ይህም የሟቾችን ቁጥር ከፍ ሊያደርገው ይችላል ነው ያሉት። የአረርቲ ሆስፒታል ተወካይ ኃላፊ ስዩም አልታየ የሚባሉት ደግሞ ከቀይ መስቀል ጋር በመተባበር ለተጎጂዎች የሕክምና ድጋፍ እየተሰጠ እንደሆነ ገልጸዋል። ከሆስፒታሉ አቅም በላይ የሆነ ጉዳት የደረሰባቸው ስድስት ታካሚዎችን ሪፈር እንዳሉ የገለጹት ተወካዩ ኃላፊው ይህ መረጃ እስከተጠናከረበት ጊዜ ድረስ ከሰባ በላይ ሰዎች የሕክምና ድጋፍ እየተሰጣቸው መሆኑን የገለጹት ጉዳታቸው ቀለል ያሉትን ደግሞ በአካባቢው ወደሚገኙ የጤና ተቋማት እየተዘዋወሩ መሆኑን ገልጸዋል። የደረሰው አደጋ ድንገተኛና ሰፊ በመሆኑ መሰል የጤና ተቋማት ድጋፍ እንዲያደርጉም የእርዳታ የድጋፍ ጥሪ አቅርበዋል። ማለት ነው እንግዲህ እስካሁን ድረስ ስቱዲዮ ከገባን በኋላ በእጆቻችን የደረሱት መግለጫዎች ላይ ነበር መሰረት አድርገን ስናስተላልፍ የነበር ነው። እንግዲህ የሀዘኑ አጠቃላይ ምን ያህል ሰው ህይወቱን እንዳጣ ምን ያህል ሰው ከባድ ጉዳት፣ አነስ፣ መጠነኛ ጉዳት እንደደረሰበት ሰሞኑን፣ ወደፊትም የምንሰማው የምንከታተለው፣ ቦታው ድረስም ሄዶ ያለው ሁኔታ ተከታተል ለተመልካቾቻችን የምናደርሰው ነው የሚሆነው። ግን እንደ አጠቃላይ በምናይበት ሰዓት መጋቢ ሚኒስትር ብፁዕ አቡነ ቀሌምንጦስ በመልእክታቸው እንዳስተላለፉት ሀዘኑ የአረርቲ ደብረገነት ማርያም አገልጋይና አገልጋይ ካህናትና የከተማ ምእመናን ብቻ ሳይሆን የመላው ኦርቶዶክሳውያን ሀዘን ነው ብሎ እንዳሉት ሀዘኑ የመላው ኦርቶዶክሳውያን የመላው ኢትዮጵያውያን ሀዘን ነው። እንግዲህ ምንም የማያውቁ ባልጠበቁት ነገር ቤተክርስቲያን ተሳልመን ወደ ቤት እንመጣለን ባሉበት ሰዓት ነው ይህ ነገር የተከሰተውና ሀዘኑ የሁላችንም ሀዘን ነው። የኦርቶዶክሳውያን የሆነም በአጠቃላይ የኢትዮጵያን ሀዘን ነው እና እንግዲህ ለቤተሰቦቻቸው በአጠቃላይ በዚህ ጉዳይ ላይ ላዘኑ ለእግዚአብሔር አምላክ መጽናናትን እንዲሰጥልን እየተመኘን እንግዲህ ተከታታይ ዘገባዎችን በስፍራው ከሚደርሱን እየዘገብን ለተመልካቾቻችን የምናደርስ ነው የሚሆነው። አመሰግናለሁ። መምር እንግዲህ እንደ እኔም እንደ ማጠቃለያ አንድ ሀሳብ አንድ ነጥብ ለመጨመር ነው። ብፁዕ አቡነ ቀሌምንጦስ እንግዲህ የሀገረ ስብከቱ ሊቀ ጳጳስ ናቸው። ያንንም ህንጻ እየተከታተሉ የበላይ ኃላፊው ነው። እዛ ያደረሱ አባት ናቸው። በመልእክታቸውም እንደተቆሙት ይህንን ሀዘን የበለጠ እኛ ህንፃው አልቆ ተጠናቆ በደስታ ህንፃውን ለመመረቅ በተዘጋጀንበት ወቅት ሀዘኑ መከሰቱ ሀዘኑን የበለጠ ልዩ ያደርገዋል ነው ብፁዕነታቸው ያሉት። እንግዲህ በተለይ ብፁሀን አባቶቻችን በመግለጫቸው መጀመሪያ ላይ ሌላ ሁለተኛ ሞት የምንለው አለ። በክርስትናችን ሁለተኛ ሞት አይሞቱም የሚለውን የቅዱስ መጽሐፍ ሀሳብ እየጠቀሱ ነው እና የተናገሩት። እንግዲህ እነዚህ ወገኖቻችን ሰማዕታት ናቸው። በመንፈሳዊ ስራ ላይ ስለሆነ ህይወታቸውን ያጡት ሰማዕታት ናቸው። ወደፊት ህንፃውም ሲመረቅ የነሱም ክብር ከፍ የሚልበት ታሪካቸው የሚደምቅበት ሁኔታ ስለሆነ በእውነት የትልቅ ታሪክና ትርጉም ያለው ሞት ስለሆነ የሟቾች ወይም ደግሞ በዚህ አደጋ ታቸው ያለፉ ወገኖቻቸው ሊጽናኑ ይገባቸዋል። ቅድስት ቤተ ክርስቲያንም አሁን የአረርቲ ወይም የሰሜን ሸዋ ብቻ ሳይሆን በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሐዘን ስለሆነ መጽናናት ያስፈልጋል ማለት ነው። እንግዲህ ስናጠቃልለው ምንድን ነው፣ እንደነዚህ አይነት ነገር ሐዘኑ ከባድ ስለሆነ በተለይ በሰሜን ሸዋ ሀገር ስብከት አስተባባሪነት ሁሉም ሰው በተለይ ለሀዘንተኞቹ መደረግ የሚገባው መቼም ቤተክርስቲያን መደረግ የሚገባውን ጸሎቱን ሁሉ ነገር ታደርጋለች። ከዛ በተጓዳኝ ግን መቼም ይህ ሁሉ ማህበረሰብ እንደዚህ አይነት ህብዝ ምእመናን ይህ ሁሉ ጉዳት ሲደርስ ሁሉም ሰው ኑሮው አንድ አይነት አይደለም፣ የገቢ መጠኑም አንድ አይደለም። በዚህ ጉዳት ላይ እንግዲህ ከህፃናት እስከ ትልቅ ሰው አረጋውያን የተለያዩ እድሜ ክልል ያሉ ሰዎች ቢሆናል ህይወታቸው ያለፈ አይታወቅምና እርዳታ ማድረግ፣ መተጋገዝ፣ ኢትዮጵያዊ ባህላችን ማሳየት ከእያንዳንዱ ምእመናን ሁሉም የሚጠበቅ ተግባር ስለሆነ በተለይ የሰሜን ሸዋ ሀገረ ስብከት ይህንን በኃላፊነት ወስዶ ከጠቅላይ ቤተ ክህነት ከቅዱስ ሲኖዶስ ከየአህጉረ ስብከት ጋር በመነጋገር በተለይ ጉዳት የደረሰባቸውን በተለይ እዛ አካባቢ ጉዳት የደረሰባቸውን ሰዎች ማጽናናት ይገባል። በስብከት ወንጌል ተስፋ እንዳይቆርጡ ሌላ ነገር እንዳይመለከቱ ማድረግ ይገባል። በኢኮኖሚም ደግሞ ማገዝ ይገባል ና ለዚህም እንግዲህ መላ ኦርቶዶክሳውያን ሀገር ስብከቱ በሚያመቻቸው መንገድ ጉዳት የደረሰባቸው ወገኖቻችን ልንደርስላቸው ከእያንዳንዳችን የሚጠበቅ ተግባር ነው እና እንግዲህ ወደፊትም ያሉት ሁኔታዎች እኛም በዘገባችን እየተከታተልን ለምእመናን የምናሳውቀው ነው የሚሆነው። እስካሁን እጃችን በደረሰው ላይ እንግዲህ የደረሱ መልእክቶች እነዚሁ ናቸው። ምእመናንም ከእውነተኛው ትክክለኛው ምንጭ ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሚመጣውን መረጃ በመጠበቅ አስፈላጊውን እገዛ ያቅማቸውን አስተዋጽኦ እንዲያደርጉ ነው ማለትም አመሰግናለሁ መምህር አንድ ነጥብ ቀርቶኝ ነው እንግዲህ በፖሊስ በዚህ በምንጃር ሸንኮራ ፖሊስ ሪፖርት ላይ ዝርዝር ነገሮችን ያየ ነው በተለይም መሸከም ከሚችለው በላይ እንጨት ነው በፀሐይ በዝናብ የተጎዳ እንጨት ነው። በዛ ላይ ደግሞ መሸከም ከሚችለው በላይ ሰው ሲወጣ ይደረመሳል እና በአጠቃላይ ቅድስት ቤተክርስቲያናችን እንደዚህ አይነት መሰል ህንፃዎችን፣ የቤተክርስቲያን ህንፃዎችን፣ ሌላም የልማት ህንፃዎችን በምትሰራበት ወቅት እንደው በዚህ በጋዱም ማለም ባለው በልማትም በሚሰሩ ህንፃዎች ላይ እታች ነው መጎብኘት ነው እንጂ ላይ መውጣት በእውነት ይሄንን እንደ ትምህርት ወስደን በአጠቃላይ ህንፃዎች መጎብኘት ያለባቸው ከታች ሆኖ ነው። ሲያልቁም ደግሞ ይታያሉ እና በተለያየ በፎቶግራፍ በምን ነው እንጂ እንደዚህ ብዙ ሰው ወጥቶ እዛ ላይ ሲቆም ያው እንጨቱ እንጨት ነው እንዳልኩ በዝናብን በፀሐይም ይጎዳል። ስለዚህ ያ ከአቅም በላይ ሲሆን ይደረመሳል እና ጥንቃቄ ያስፈልጋል ማለት ነው። ለወደፊቱ እንግዲህ መጋቢ ሚስጥር ካለን ሰዓት አንጻር እዚሁ ላይ ለማቆም እንገደዳለን። ሌሎች ሌሎችም ደግሞ በቀጣይ መርሃ ግብራችን ተከታተለን እዛ ቦታ ያለውን ሁኔታ ለተመልካቾቻችን የምናደርስ ነው የሚሆነው። በዚሁ እናበቃለን። ክቡራን ተመልካቾቻችን በዛሬው ዕለት መስከረም 21 ቀን 2018 ዓ.ም ተብረት በሰሜን ሸዋ ምንጃር ሸንኮራ ወረዳ በአራርቲ ከተማ በምትገኙ የደብረ ገነት ቅድስት ማርያም ቤተክርስቲያን በዛ በሚገኙ ምእመናን ላይ የደረሰውን ጉዳት በተመለከተ ነው ወቅታዊ ጉዳያችን ይዘን የቀረብ ነው። እንግዲህ ከተለያዩ ብፁዓን አባቶች፣ ከመንግስት አካላት፣ ከሃይማኖት ተቋማት የነበሩትን መግለጫዎች የተሰማቸውን ሐዘን በተመለከተ መልእክቶቻቸውን ይዘን ቀርበን ያቀረብነውን ይመስል ነበር። በቀጣይ እንግዲህ እዚህ ቦታ ላይ ያሉት ሁኔታዎች እየተከታተልን ዘገባውን የምናደርስ ነው የሚሆነው። መርሃ ግብራችን በዚሁ እናጠቃላለን። የዛሬው መርሃ ግብር ይዘን የቀረብ ነው መጋይ ሚስተር ሳሉ አድማሱ፣ እኔም ጌታቸው በቀለ ከመላው የስቱዲዮ ባለሙያዎቻችን ጋር በመሆን ነበር። እኛ በዚሁ እንሰናበታለን። ቀሪውን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መገናኛ ብዙኃን መርሃ ግብር እንድትከታተሉ እየጋበዝን በዚሁ እንሰናበታለን። ሰላሙን